ታዲያ ጋዜጠኛውም ፕሬዝዳንቱ ሀገሩ ላይ የሰሩት ግፍ ቢያናድደው ነበር ጫማውን አውልቆ ፊታቸው ላይ አከታትሎ የወረወረው። ሰላም፣ ውድ የሉሲ ቲብስ ቤተሰቦች፣ መቼስ ከሰው ስህተት፣ ከብረት ዝገት አይጠፋም እንዲሉ የአንዳንድ ሀገራት መሪዎች በድንገት ሲሳሳቱ አሊያም ደግሞ ሲወድቁ ድንገት በካሜራ እይታ ውስጥ መግባታቸው አይቀሪ ነው። ታዲያ እኛም ለዛሬ የተለያየ ክስተቶችን ያስተናገዱ መሪዎችን ልናስቃኛችሁ ነውና አብራችሁን ቆዩ። አንደኛ፣ ዶናልድ ትራምፕ ዓለምን በሚያናውጡ አነጋጋሪ ውሳኔዎቻቸውና ለከት ከሌለው አንደበታቸው በሚወጣ አስቅኝ ንግግራቸው የሚታወቁት አወዛጋቢው ዶናልድ ትራምፕ ብዙ ጊዜ በሚፈጽሟቸው ከአንድ ሀገር መሪ ለዚያውም አሜሪካን ከምትመስል ታላቅ አገር የማይጠበቁ የልጅ ተግባራትን በመከወንና በመናገር በየቴሌቪዥን ጣቢያው መነጋገሪያ ርዕስ ሲሆኑ መመልከት የተለመደ ሲሆን እኚህ ጉድ የማያልቅባቸው ሰውም በአንድ አጋጣሚ አንድ አስደንጋጭ ስራ ሲሰሩ በካሜራ እይታ ውስጥ ተስተውለዋል። የዲሞክራቲክ ፓርቲ አባልና የኮንግረሱ አፈ ጉባኤ የሆነችው ናንሲ ፔሎሲ ንግግር ለማድረግ ወደ መድረክ በመውጣት ላይ ላለው ትራምፕ በማክበር የሰላምታ እጅ ስዘረጋላቸው እርሳቸው ግን እንደ ነገረኛ ሮጌት ገላምጠውና ፊት ነስተው የአፈ ጉባኤዋን እጅ ባለመጨበጥ ትተዋት በማለፍ ምንም እንዳልተፈጠረ ንግግር ሲጀምሩና ሴትየዋን በዓለም ሚዲያ ፊት ሲያሳጡ ተስተውለዋል። በዚህ ነገር እርር ድብን ብለው የተናደዱት የምክር ቤቱ አፈ ጉባኤ ፔሎሲ ከፊታቸው ቆመው ንግግራቸውን በመጨረስ ላይ እንዳሉ የፕሬዝዳንቱን የንግግር ቅጂ ወረቀት በብስጭት ቀዳደው በማስቀመጥ የመልስ ምት ሲሰጡ ተስተውለዋል። ሁለተኛ ጆ ባይደን እነዚህ ነገር የማያጣቸው የአሜሪካ ፕሬዝዳንቶች መቼም ጉድ አያጣቸውም እና በሌላ አጋጣሚ ደግሞ የቀድሞ የአሜሪካው ፕሬዝዳንት ጆ ባይደን ደህና ብስክሌት እየነዱ መጡና ደጋፊዎቻቸውን ለማበረታታት በቁሙበት ወቅት በሚያስቅ ሁኔታ እንደተቆረጠ ዛፍ ግንድስ ብለው ከብስክሌታቸው ላይ ሲወድቁ የታዩ ሲሆን፣ ጠባቂዎቻቸው ጣልቃ ገብተው በፍጥነት መጥተው እንዲነሱ ከመርዳታቸው በፊት በወሬ ጥማት የተቃጠሉት አንዳንድ ሚዲያዎች በፍጥነት ነገሩን በካሜሮዎቻ ልብሳቸው በመያዝ ወዲያውኑ ለዓለም ያዳረሱ ሲሆን በመቅረቢያ ዕድሜያቸው ሀገር ካልመራው ብለው በየቦታው የሚወድቁት ጆ ባይደንም ለትንሽ ጊዜ የብዙሃኑ መዝናኛ ሆነው የከረሙ ሲሆን የሰውየው ቅሌት ግን በዚህ ብቻ አላበቃም ነበር። በሌላ ጊዜ ደግሞ ወደ አሜሪካዋ ግዛት ካሊፎርኒያ ከመሄዳቸው በፊት በአየር ኃይል ጀት ለመሳፈር በችኮላ በመውጣት ላይ ያሉ ደረጃ ሲወጡ ተደናቅፈው ሲወድቁ ይስተዋላሉ። ከደረጃው ጋር ግብግብ የያዙት ባይደንም ከተደና አቀፉበት ለመነሳት ሲሞክሩም በድጋሚ ሲወድቁ በካሜራ እይታ ውስጥ ገብተው የብዙዎች መሳለቂያ ሆነው ነበር። ሶስተኛ ማይክ ፔንስ። ሌላኛው የቀድሞ የአሜሪካ ምክትል ፕሬዝዳንት ማይክ ፔንስ ደግሞ ንግግር በማድረግ ላይ ያሉ በድንገት አጠገባቸው የነበረው የአሜሪካ ባህር ጠባቂ ፖሊስ ራሱን ስቶ ሊወድቅ ሲል ንግግራቸውን አቁመው ሰውየውን ለመርዳት ሲቻኮል የሚያሳየው ቪዲዮ ሰብአዊነት ከፕሮቶኮል የሚበልጥ ስሜት እንደሆነ ለዓለም ያስገነዘበ አጋጣሚ ነበር። አራተኛ፣ የቭላድሚር ፑቲን የአሜሪካ የዘመናት ባላንጣ የሆነችው ሀገር ሩሲያን የሚመሩትና በማይፈታ ኮስታራፊታቸው የሚታወቁት ቆፍጣናው የሩሲያ ፈላጭ ቆራጭ ፕሬዝዳንት ፑቲን በርከት ላሉ ጊዜያት ወጣ ያለ ነገር ሲገጥማቸው በካሜራ እይታ ውስጥ የገቡ ሲሆን ብዙ ጊዜም ለሰላምታ እጅ ሲሰጡ በካሜራ እይታ ውስጥ የሚገቡ ሲሆን፣ በሚያስገርም ሁኔታ ሰውየው ብዙ ጊዜ ሰላምታ አይቀናቸውም። ይባስ ብሎም የዓለም መሪዎች ፕሬዚዳንት ቭላድሚር ፑቲንን እጅ መጨበጥ የማይፈልጉ እስኪመስል ድረስ ብዙ ጊዜ ፑቲን በካሜራ ፊት በሰላምታ ምክንያት ተዋርደዋል። ይሄ ቪዲዮም ይህንን እውነታ በደንብ የሚያረጋግጥ ሲሆን በሌላ ጊዜ ደግሞ በሀገራቸው የቀጥታ የቴሌቪዥን ስርጭት ላይ ምግብ በማብሰል ላይ የነበረውን አንድ ሼፍ በእጁ የማብሰያ ጓንቱን እንዳጠለቀ ያላስተዋሉት ፑቲን ለሼፉ እንዲጨብጣቸው እጃቸውን ይዘረጉለታል። በዚህ ጊዜም ጓንቱን እንዳጠለቀ የነበረው ሼፍ ፕሬዚዳንቱን በሚዲያዎች ፊት ክብራቸውን ዝቅ ላለማድረግ በሚል ወደ ሌላ ቦታ እየተመለከተ እጃቸውን ለመጨበጥ ፈቃደኛ ባለመሆኑ ሰውየው በሚዲያ ፊት አሳጥቷቸዋል። ምን ብቻ ቆፍጣናው የሩሲያ መሪ በሌላ ቪዲዮ ላይ ጭራሽ የባሰ ውርደትን ሲከናነቡ የታየ ሲሆን፣ በዚህኛው ትዕይንት ላይ ፕሬዝዳንት ፑቲን የሚኒስትሩን እጅ ለመጨበስ ሲሞክሩ ሚኒስትሩ ደግሞ ሆን ብለው ለማዋረድ በሚመስል ሁኔታ በዓለም ሚዲያ ፊት ላለመጨበስ ሲሞክሩ ታይተዋል። አምስተኛ ሰርጌን ላቭሮቭ። ሌላኛው የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ደግሞ በጥድፊያ ወደ መድረክ ሲወጡ ነበር፣ ድንገት አደናቅፏቸው መድረክ ላይ ዱብ ብለው በመውደቅ ታዳሚውን ዘና ያደረጉት። ስድስተኛ የሩሲያው ጳጳስ በሩሲያ ደቡባዊ ክፍል በምትገኘው ኖቮራስኪ በምትባል ከተማ ውስጥ እየተካሄደ በነበረ አንድ ሥርዓተ ቀዳሴ ላይ የሩሲያ ቤተ ክርስቲያን መሪ የሆኑት ጳጳስ ድንገት አንሸራቷቸው መሬት ላይ ሲወድቁ የሚያሳይ ተንቀሳቃሽ ምስል በማኅበራዊ ሚዲያ ላይ በስፋት ሲዘዋወር የነበረ ሲሆን ጳጳሱ በቤተ ክርስቲያን ወለል ላይ እየተራመዱ ውሃ እየረጩ ከተንሸራተቱ በኋላ በቅጽበት መሬት ላይ ሲወድቁ ታይተዋል። ሰባተኛ ፑቲንና እርግቧ። እዚህ ጋር ደግሞ ፑቲን ከቀሳ ውስጥ ጋር ሲሄዱ አንዲት ጥቁር እርግብ ከጎናቸው ስታልፍ የሚያሳይ ሲሆን ፕሬዝዳንቱን እየተመለከተችው ይች እርግብም እንደ ክብር ዘብ ለፕሬዝዳንቱ ወታደራዊ ሰላምታ ስትሰጥ ይታያል። ስምንተኛ ኢማኑኤል ማክሮን የአውሮፓዊት ሀገር ፈረንሳይ መሪ የሆኑት ኢማኑኤል ማክሮን ደግሞ ህዝብ በተሰበሰበበት አደባባይ በአስቂኝ መንገድ ውርደትን ከተከናነቡ መሪዎች ውስጥ አንዱ ሲሆኑ ፕሬዝዳንቱ ከአንዳንድ ሰዎች ጋር ቆመው እየተነጋገሩ እያለ እንኳን የሀገር መሪ በማንኛውም ተራ ግለሰብ ላይ ቢፈጸም ለመቀበል አስቸጋሪ የሆነ አስደንጋጭ ድርጊት ተፈጽሞባቸዋል። ይህም ሰውየው የሞቀ ወሬ ውስጥ እያሉ በካሜራ ውስጥ ፊቱ ያልገባ አንድ ግለሰብ እንቁላል ወርውሮ ፊታቸው ላይ ሲመታቸው የሚታይ ሲሆን በጊዜውም ቪዲዮ በማህበራዊ ሚዲያ ላይ ተሰራጭቶ በአንድ ወቅት እንደ ጉድ ሲያነጋግር የነበረ ጉዳይ ነበር። አስረኛ የአረብ ሀገራት መሪዎች ሰማይ አይታረስ ንጉስ አይከሰስ ብላ ንጉሷን አክብራ በምትኖረውና በነዳጅ ሀብቷ የናጠጠችው አገር ሳውዲ አረቢያ ለንጉስ በሚሰጠው ትልቅ ክብር ምክንያት የንጉስን እጅ በመሳለም ክብርን ማሳየት የተለመደ ተግባር ሲሆን፣ በዚህም ቪዲዮ ላይ በርካታ የሳውዲ ሚኒስትሮች የንጉስ አብደላህን እጅ ሲስሙ ይታያል። ታዲያ አንድ ቀን የጣለው የአገሪቱ ሚኒስትርም በሳውዲ ኒውስ ቻናል ላይ በቀጥታ የተላለፈ በነበረው ኩነት ላይ የንጉስን እጅ ከሳመ በኋላ ዘንበል ብሎ ሲወድቅ ታይቷል። በሌላ በኩል ደግሞ የገልፍ ሚኒስትር የነበሩት እኚህ ሰው ንግግር አድርገው ከጨረሱ በኋላ በመጨረሻ ላይ ከመድረክ በመውረድ ላይ ያሉ ምን እንዳደናቀፋችሁ ሳይታወቅ መሬት ላይ ወድቀው ሲንከባለሉ በካሜራ እይታ ውስጥ ገብተዋል። አስራ አንደኛ ኤርዶጋን የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በአንድ አጋጣሚ በፈረሱ ጀርባ ላይ ሆነው በመጋለብ ላይ ሳሉ ድንገት ከፈረሳቸው ላይ ሲወድቁ በካሜራ እይታ ውስጥ የገቡ ሲሆን ለብዙዎች የአንድ ሰሞን የቡና መጠጫ ርዕስ በመሆን ሲያነጋግሩ የከረመ ቪዲዮም ነበር። በሰዓቱ ኤርዶጋን የፈረስ ጫንቃ ላይ መውጣት ያማራቸው አንድ የህዝብ መናፈሻ ለማስመረቅ በተዘጋጀ ፕሮግራም ላይ ሲሆን ነገሩ የቀበጥ ውለቱንና ፕሬዚዳንት ብሎ ነገር የማያውቀው ፈረስም አሽቀንጥሮ ጥሏቸዋል። አስራ ሁለተኛ የአፍሪካ መሪዎች ቅሌት በህዝብ ፊት ቅሌት ቢጤ የማያጣቸው የአፍሪካ መሪዎች በርከት ትላሉ። ጊዜያት በካሜራ ፊት እንግዳ ነገር ሲገጥማቸው መመልከት የተለመደ ሲሆን ከነዚህ መካከል የዙምባቤ ፕሬዝዳንት ሮበርት ሙጋቤ ብዙ ጊዜ በሚናገሯቸው አስቅኝ ሽሙጦቻቸውና በነገረ ስራቸው ብዙዎች መገናኛ ብዙን መወያያ ሲሆኑ ይስተዋላል። ታዲያ እኚህ ሰውም በአንድ አጋጣሚ ከአውሮፕላን ላይ በሞርን ላይ እያሉ ድንገት ምን እንደጠለፋቸው ሳይታወቅ በሐራሬ አውሮፕላን ሱዳን ማረፊያ ላይ ክምብል ብለው ወድቀው ብዙዎችን አዝናንተዋል። የተቀረው የዓለም ክፍል ደግሞ ይህን ክስተት እየተቀባበለ መዝናኛ ሲያደርጉ ሰንብቶም ነበር። 13ኛ ሲሪል ራማፎሳ የሌላኛዋ አፍሪካዊት ሀገር ደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ደግሞ በአገር አቀፍ ቴሌቪዥን ንግግር ካደረጉ በኋላ የፊት ማስክ ማጥለቅ ከብዷቸው ሲንገላቱ ተይዘዋል። ይህም አጋጣሚ በቀጥታ በቴሌቪዥን እየተሰራጨ ስለነበር ነገሩን የበለጠ አስቂኝ አድርጎታል። 14ተኛ አልሲሲ እስኪ አሁን ደግሞ የዘመናት ባላንጣችን ወደ ሆነችው ግብጽ እንሂድና የግብጹ ፕሬዝዳንት አልሲሲ የገጠማችሁን እንመልከት። በቻይና በተካሄደው የቡድን ሀያ ሀገራት ጉባኤ ላይ የአሜሪካውን ፕሬዝዳንት ባራክ ኦባማን እጅ ለመጨበስ ሲጠብቁ ፕሬዝዳንቱ ባላ ያልፏቸው አሳፍሯቸዋል። 15ኛ በረሮ ይህች ከተቃዋሚ ኃይሎች ተልካለች ተብላ የምትጠረጠር ፖለቲከኛ በረሮ የፊሊፒንስ ፕሬዝዳንት የሆኑትን ሮድሪጎ ዱተሬን የምርጫ ቅስቀሳ ላይ ንግግር እያደረጉ ሳሉ ነበር በትከሻቸው ላይ ወጥታ በጣም አስቸጋሪ ሁኔታ ውስጥ የከተተቻቸው በአንዳንድ ቀልደኛ ሚዲያዎችም በሽብርተኝነት የተጠረጠረችው ይቺ በረሮ ፕሬዝዳንቱ ንግግር በማድረግ ላይ ያሉ ከትከሻቸው ላይ በመውጣት የጥቃት ሙከራ በማድረግ ላይ ያለች በቁጥጥር ስር ውላለች ሲሉ ነገሩን ዘግበውታል። አስራ ስድስተኛ ኪም ጆንግ ኡን። ሌላኛው ትንግርት የሆነውና ዓለምን አኩርፎ ዳር ድንበሩን ዘግቶ ብቻውን ከህዝቡ ጋር የሚኖረው አወዛጋቢው የሰሜን ኮሪያው መሪ ኪም ጆንግ ኡንና የቅርብ ወዳጁ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጉብኝት በማድረግ ላይ ያሉ ድንገት ፑቲንን አሳፍረውታል ታዲያ የሰላምታ ነገር የማይሆንላቸው ፑቲንም እንደለመዱት እጃቸው ለሰላምታ ሲዘረጉ የሰሜን ኮሪያው መሪ ኪም ባላየ ፑቲንን አልፈዋቸዋል አስራሰባተኛ የንጉሳውያን ቤተሰቦች በወግ አጥባቂነታቸውና በማይዛነፍ የስርዓት ፕሮቶኮላቸው የሚታወቁት የእንግሊዝ ንግሥት አጃቢ ፈረሰኞች ድንገት ቀን ጥሏቸው በንግስቲቱ የሰልፍ ወቅት ከፈረስ ላይ ተጋዥተው ሲወድቁ በካሜራ እይታ ውስጥ የገቡ ሲሆን በንግስቲቱ ሰረገላ ፊት ለፊት የወደቀው 18ኛ ልዑል ቻርልሰን የእንግሊዙ ልዑል ቻርልሰን ደግሞ በአንድ ሱፐርማርኬት ላይ ጉብኝት በማድረግ ላይ ያሉ አንድ ሰራተኛ ራሱን ስቶ ሲወድቅ በፍጥነት ለማንሳት ሲጣደፉ ታይቷል። ለሰብአዊነታቸውም ከብዙዎች አድናቆትን አትርፈዋል። 19ኛ ጁሊያ ጊላርድ የአውስትራሊያዋ መሪ ጠቅላይ ሚኒስትር የጋንዲ መታሰቢያን ለመጎብኘት በተዘጋጀው ፕሮግራም ላይ ጥድፍ ጥድፍ እያሉ በመራመድ ላይ ሳሉ ነበር ድንገት ተደናቅፈው መሬት ላይ የወደቁት። ይህንን አጋጣሚም ወሬ ራባቸው የዓለም ሚዲያዎች በካሜራቸው ይዘው ጉድ እያሉ ለዓለም አሰራጭተውታል። ሃያኛ የክብር ዘብ አንድ የክብር ዘብ ደግሞ ለእንግሊዟ ንግሥት የክብር አቀባበል በሚደረግበት ወቅት ነበር። ሁሉም ባልደረቦቹ በተጠንቀቅ ለንግሥቷ ክብር ቆሞ ሳሉ እርሱ ግን በተቃራኒው ተመቻችቶ መሬት ላይ በመቀመጡ ትኩረትን ስቦ የነበረው። በወቅቱ ነገሩ ንቀት ቢመስልም ኋላ ላይ ግን ነገሩ በትውልድ አገሩ ፊጂ የአክብሮት ምልክት እንደሆነና ንግሥቷን ለማክበር ሲል ነገሩን እንዳደረገ ተናግሯል። ሃያ አንደኛ። የኢራን ዘብ የኢራን ፕሬዝዳንት የክብር አቀባበል ስነ ሥርዓት ላይ ከቆሙ የክብር ዘበኞች የአንድ የኦማን የክብር ዘበኛ አባል ከባድ በሆነው የአካባቢው የሙቀት ምክንያት በሚያሳዝን ሁኔታ መቆም ከብዶት እየተንገዳገደ ሲሰቃይ ሰንብቶ የወደቀበት ቪዲዮ የብዙሃን ልብ የነካ አሳዛኝ ምስል ነበር። 22ኛ ቦሪስ ጆንሰን። የለንደኑ መሪ ቦሪስ ጆንሰን በለንደን በተደረገ የበጎ አድራጎት የገመድ ጉተታ መርሃ ግብር ላይ በአስቂኝ ሁኔታ ወድቀው ለብዙዎች መነጋገሪያ ሆኗል። 24ኛ ጆርጅ ደብልዩ ቡሽ በተመሳሳይ መልኩም ልክ እንደ እርጎ ዝንብ ጥልቅ እያለች በሰው ሀገር ፖለቲካ ላይ ጣልቃ በመግባት የምትታወቀው ይችው ሀገር አሜሪካ እጇን አስገብታ ከበጠበጠቻቸው ሀገራት መካከል አንዷ በሆነችው ኢራቅ ርዕሰ መዲና ባግዳድ ላይ የተገኙት የቀድሞ የአሜሪካ ፕሬዝዳንት በቦታው ለተሰበሰቡት ጋዜጠኞች መግለጫ በመስጠት ላይ ያሉ፣ በሀገሩ ላይ የተሰራው ግፍ ያንገበገበው አንድ ኢራቃዊ ጋዜጠኛ በኢራቅ ቴሌቪዥን የቀጥታ ስርጭት ይተላለፍ በነበር ጋዜጣዊ መግለጫ ላይ ግንባሩን ብዬ ልገላግለው ብሎ ነው መሰል በብስጭት ጫማውን አውልቆ ወደ አሜሪካው ፕሬዝዳንት ጆርጅ ደብልዩ ቡሽ ፊት ላይ አነጣጥሮ ይወረውራል። መጀመሪያ ላይ ያስወነጨፋት አንድ እግር ጫማ ፕሬዝዳንቱን ስታ ያለፈ ሲሆን፣ ጭራሹን ብስጭቱ ጨምሮበት የቀረውን አንድ እግር ጫማም ጨምሮ ቢያስወነጭፍም በሰዓቱ በአቅራቢያው የነበሩት ጥበቃዎች ተረባርቦ በመግባት ፕሬዝዳንቱን ጠብቀዋቸዋል።